ሰላም ሰላም፣ የፈጠነ ሚዲያ ቤተሰቦች ሰላማችሁ ይብዛ። ከዚህ ሰዓት ጀምሮ የፈጠነ ሚዲያ መረጃዎች ወደ እናንተ ይደርሳል። የምትከታተሉን ስንጋብዛችሁ በአክብሮት ነው። ከመረጃዎቹ ጋር ፈጠነ ጌታውን ነኝ። ፈጠነ ሚዲያ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁን፣ መረጃዎችን እንሁን እጅግ መነጋገሪያ የሆነው የቡታጀራ ከተማ የህዝብ አመፅ ተፈጠረው አለመግባባት ምክንያቱ ምን ይሆን? በመረጃ ሰዓታችን እንመለከተዋለን። ችግረኞችን በመርዳት የሚታወቀው በማስተር አብነት ከበደ እና በፍራኦል ኢቴቻ መካከል የተፈጠረው ውዝግብ መነጋገሪያነቱን ቀጥሏል። ማስተር አብነትን ምላሽ ምላሽና የተፈጠረውን ውዝግብ በሰፊው ዳሰናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ሌሎች መረጃዎች አሉን። ወደ ዝርዝር ዜናዎችን እናልፋለን። የባህል የሽምግርና ስርዓት ይገባኛል ጥያቄ ግጭት ማስነሳቱ ተነገረ። በሁለት ቀበሌዎች መካከል የኔነት ጥያቄ ምክንያት በተፈጠረው ግጭት በሰውና በንብረት ላይ ጉዳት መድረሱ ነው እየተገለጸ የሚገኘው። ባሳለፍነው መስከረም 17 2018 ዓ ም ቅዳሜ አመሻሽ በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ቡታጀራ ከተማ የህዝብ አመፅ ተቀስቅሷል። አመፁ ወደ ግጭት ተሸጋግሮ በሰውና በንብረት ላይ ከፍተኛ ጉዳት እንደደረሰ ከስፍራው የደረሰ መረጃ ያመለክታል። ለዘመናት በመስ ቃን ወረዳ እንቦር ቀበሌ ይተዳደሩበት የነበረው የስናኖ ሴራ ባህላዊ የሽምግልና ስርዓት ለሌላ ቀበሌዎች ተላልፎ በመሰጠቱ ግጭቱ መነሻ እንደሆነ ነው የተነገረው። ይህም የዞኑ አስፈጻሚው ስናኖ ሴራ የባህል ሽምግልና ስርዓት የንቦር ቀበሌ ሳይሆን የዶቢ ቀበሌ ተደርጎ እንዲወሰድ በማድረጋቸውና በዕለቱ በመስቃን ወረዳ ከተማ ቡታጀራ ሴራና አዳራሽ ላይ ዝግጅት በማዘጋጀታቸው የተነሳ ለአመፁ መነሻ ዋነኛ መንሴ ሆኗል ተብሏል። ባህል የማጥፋት ተልእኮ ነው በሚል ከዚህ ቀደም የመስቃን ወጣቶች ድርጊት እንዲቆም ሲጠየቅ መቆየቱን ነው የሚነገረው። ይሁን እንጂ ድርጊቱን ለማስቆም ሲገባ ይባስ ብሎ የዞኑ ስራ አስፈጻሚዎች የመስቃን ወረዳ አንቦር ቀበሌ የተዳደሩበት የነበረውን የስኖና ሴራ የባህል ሽምግልና ስርዓት የዶቢ ቀበሌ እንጂ የእንቦር ቀበሌ አይደለም በሚል ያስቀመጡት ውሳኔ፣ ከዚያም አልፎ በቡታጅራ ከተማ በሴራና አዳራሽ ዝግጅት በመደረጉ ከፍተኛ አመፅ ሊቀሰቅስ ችሏል። የመስቃን ወጣቶች መስከረም 17/2018 ዓ ም ቅዳሜ አመሻሽ ጀምሮ በቡታጀራ ከተማ አደባባይ ወጥተው የተቃውሞ ድምፃቸው ከማሰማት ወደ ግጭት የተሸጋገሩበት ከባድ ሁነት ተፈጥሯል። በከተማዋ ሆቴሎች፣ መኪኖችና መገልገያ ንብረቶች ላይ ጉዳት ደርሷል። የሰው ህይወት እንዳለፈም ነው መረጃዎች የሚጠቁሙት። ባለፉት ሁለት ቀናት በከተማዋ መደበኛ እንቅስቃሴ ተስተጓግሏል። ከተለያዩ አካባቢዎች ወደ አዲስ አበባ ለሚያቀኑ መንገደኞች መንገድ በመዘጋቱ ለሌላ ወጪ ተዳርገው መሰንበታቸውን ለማወቅ ተችሏል። ጉዳዩ የፖለቲካ መልክ እንዲስ ተደርጓል የተባለ ሲሆን ለአመፁ መነሳት እጃቸው አለበት የተባሉ ፖለቲከኞች እና ወጣቶች እየታሰሩ መሆኑን መረጃዎች እየጠቆሙ ይገኛሉ። ከስምንት ሚሊዮን ብር በላይ ችግረኞች እንዲረዱ ብለግስም ገንዘቡ ቃል ለተገባላቸው ችግረኞች አልደረሰም ሲል ፍራኦሊቲቻ ቅሬታውን አቀረበ። ቅሬታ አቅራቢው ፍራኦሊቲቻ ነዋሪነቱ በአሜሪካን አገር ሲሆን የኦሮሚያ ክልል ተወላጅ ነው። በተለያዩ ግዚያት ስምንት ሚሊዮን ስድስት መቶ ሰማንያ ሶስት ሺህ ዘጠኝ መቶ አንድ ብር በማስተር አብነትና በሌሎች በኩል ሰዎች እንዲረዱ ለግሽ ያለው ያለው ፍራኦል ቃል ለተገባላቸው ሰዎች ገንዘቡ አልደረሰም ሲል ቅሬታውን ሲያቀርብ ሰንብቷል። ፍራውዲ ቲቻ በተለያዩ ማኅበራዊ ሚዲያዎች እንደገለጸው ገንዘቡን ወደ ግል ሂሳባቸው ገቢ ያደረግኩላቸው ግለሰቦች ቃል የተገባላቸው ሰዎች ጋር እንዲደርስ ከማድረግ ይልቅ ለግል ጥቅማቸው ያዋሉ በመሆኑ አብነት ከበደና ሌሎችም በሕግ ጠይቃለሁ ብሏል። ገንዘቡ የተላከበት ማስረጃ ለሕግ ሆነ ለሚዲያ ሰዎች አጋራለሁ ማለቱንና ለተወሰኑ ሚዲያዎችም መረጃዎችን መስጠቱ ነው የተገለጸው። ለፍራኦል ፍጥጫ ቅሬታ ማስተር አብነት ከበደ ምላሽ መስጠቱም ታውቋል። ማስተር አብነት ከበደ ፍራኦል የኔን ስም በቲክቶክ ያነሳው በንዴት ቢነገርም እንዲህ ያለው ቃል ለድሃው ወገን የምንሠራውን ሥራ ሊጎዱ ይችላሉ። ፍራኦል ጥሩ ልብ ያለው ሰው ነው በማለት ምላሽ ሰጥቷል። ማስተር አብነት ጨምሮ እንደተናገረው በማስመሰል ሳይሆን በመሆን አምናለሁ። ፍራው ሊቲቻን ብዙዎች በመገናኛ ብዙሃን በልግስና ስራው ያውቁታል። ለእኔና ለቤተሰቤ ግን እሱ ከዚያ በላይ ነው። የደስታችንና የሐዘናችን ተካፋይ የቅርብ ወዳጅ ነው። እኔን በተመለከተ አንዳንድ ተቆርጠው የወጡ ቪዲዮዎች ኃላፊነት የጎደላቸውና ስም የማጥፋት ሩጫ ይመስላል። ይህ ደግሞ በቀጥታም ሆነ በተዘዋዋሪ ደሃውን ወገኔን የሚነካና የሚጎዳ ነው ሲል ነው ማስተር አብነት ለቀረበበት ቅሬታ ምላሽ የሰጠው። በአንዳንድ የኢትዮጵያ ቲክቶከሮች በእርዳታ ስም በርካታ ገንዘብ ከተሰበሰበ በኋላ ገንዘቡ ለታሰበበት ዓላማ ሳይውል ይቀራል በሚል በርካታ ቅሬታዎች ሲቀርቡ ይስተዋላሉ። አንዳንዶቹ ልክ እንደ ፍራኦል ሁሉ በረጂዎቹ በኩል የሚቀርቡ ቅሬታዎች ሲሆኑ፣ ሌሎች ደግሞ ራሳቸው ተረጂዎቹ የተሰበሰበልኝ ገንዘብ አልደረሰኝም በሚል ቅሬታ ቀጥታ ቅሬታቸውን ሲያቀርቡና ጉዳዩ ብዙ ሲያጨቃጭቅ ማየት የተለመደ እየሆነ መጥቷል። የማስተር አብነት ከበደና የፍራኦል ጉዳይም ከጭቅጭቅ አልፎ በሕግ እስከ መጠየቅ ሊሆን እንደሚችል ነው መረጃዎች የሚጠቁሙት። ከታረዱ በሬዎች ወርቅ መገኘቱ ተገለጸ። በማዕከላዊ ኢትዮጵያ ክልል በከንባታ ዞን ሽንሺቾና ዱራሜ ከተሞች ለመስቀል በዓል ከታረዱ ሰንጋ በሬዎች ሆድቃ ውስጥ ወርቅ መገኘቱ ነው የተገለጸው። ከከንባታ ዞን የመንግሥት ኮሚኒኬሽን ጉዳዮች መምሪያ የተገኘው መረጃ እንደሚያመለክተው ለበዓሉ ከታረዱ ሁለት በሬዎች ውስጥ የተገኘው የማዕድ ወርቅ መሆኑ ተረጋግጧል ተብሏል። የእርድ ስነ ስርዓቱ በሚከናወንበት ወቅት ከበሬው ሆዲቃ ውስጥ ለጊዜው ግራሙ በውል ያልታወቀ ወርቅ መገኘቱ ነው የተጠቆመው። የተገኘው ወርቅ እስከ 80 ሺህ ብር የገመቱት ሰዎች መኖራቸውን የተነገረ ሲሆን የበሬዎቹ ባለቤቶች ግን ከዚያ በላይ ያወጣል ማለታቸውን አስተውሏል። በተመሳሳይ በከንባታ ዞን ድራሜ ከተማ በመስቀል በዓል ከተገዛው ሰንጋ በሬ 125 ግራም የሚያወጣው ወርቅ መገኘቱን አቶ ዳዊት አንዲኖ ተናግረዋል። ከዚህ ቀደምም አልፎ አልፎ ከሚታረዱ በሬዎች ወርቅ እንደሚገኝ የተጠቆመ ሲሆን በበሬዎቹ ተፈጥሯዊ ሰውነት ውስጥ የተፈጠረ ይሁን በአጋጣሚ የተዋጠ የተረጋገጠ ነገር የለም። ይሁን እንጂ ጉዳዩ ጥናት ቢደረግበት የሚሉ አስተያየቶች እየተሰጡ እንደሚገኙ ለማወቅ ተችሏል። በስዊድን 30ሺህ ሰዎች ማይክሮቺፕ በእጅ መዳፋቸው ላይ አስተከሉ። በስዊድን ውስጥ ከ30 ሺህ የሚበልጡ ሰዎች በፈቃደኝነት በእጃቸው ውስጥ ማይክሮቺፕ መትከላቸው ተገለጸ። ማይክሮቺፑ የሩዝ ፍሬ የሚያህል ጥቃቅን መሆኑን ነው የተነገረው። ይህ ማይክሮቺፕ ዲጂታል ቁልፍ የመክፈያ ዘዴና መታወቂያ ተክቶ የሚሰራ ነው ተብሏል። ቺፖቹ በስሪንጅ እርዳታ በአውራ ጣትና በጣት መካከል በፍጥነት የሚተከሉ ሲሆን ተጠቃሚዎቹ ብሩን ለመክፈል፣ በባቡር ለመጓጓዝ፣ ለግሮሰሪን ለመክፈል እንዲሁም ወደ ስፖርት ማዕከል ለመግባት እጃቸውን ማንቀሳቀስ ብቻ በቂ ሆኖላቸው ነው የተባለው። የኪስ ቦርሳና ካርዶች የመያዝ ግዴታን በማስቀረትና ምቾት በመስጠት ያለው ጠቀሜታ ከፍተኛ ነው ተብሏል። ይሁን እንጂ የዚህ የቴክኖሎጂ መስፋፋት በብዙ ወገኖች ዘንድ ስለ ግላዊነት፣ ክትትልና የሳይበር ደህንነት ከፍተኛ ስጋትን ፈጥሯል። ተቺዎቹ ቺፖቹ ሊጠፉና መረጃ አላግባብ ሊወጣ ይችላል የሚል ስጋት ሲያነሱ ደጋፊዎቹ ግን ቺፑ ከውጭ መረጃ የማያስተላልፍ በመሆኑ ለከፍተኛ ክትትል አያጋልጥም በማለት ይከራከራሉ። በተለያዩ ጊዜያት የተለያዩ ሚዲያ ሰዎችና የዘርፉ ባለሙያዎች ማይክሮቺፕስን በሰፊው ሲቃወሙት ታይቷል። ይህም ከሃይማኖት ጋር የማይጣጣም ከመሆኑም በላይ ሰይጣናዊ አሰራርን በሀገራችን ለማስፈን ሰው ሰራሽ አስተውሎት እየሰራ ነው በሚል ቴክኖሎጂው ተቃውሞ ገጥሞ ሞት ለማየት ተችሏል። በተለይ ከ666 ኢሊሙናቲ ጋር የተገናኙ አሰራሮች በመቃወም ኢትዮጵያ ውስጥ በተደጋጋሚ ተቃውሞ እንደሚነሳበት የሚታወቅ ነው። የዛሬ የፈጠነ ሚዲያ መረጃዎች የሰማችኋቸውን ይመስላሉ። የፈጠነ ሚዲያ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ፈጣሪ ኢትዮጵያና ህዝቧን ይባርክ። ሰላም